ለመሆኑ በመዲናዋ የተሰሩት እነዚህ የመንገድ ዳር መሰረተ ልማት መብራቶች በተለይ ከብርሃን ባሻገር ምን አይነት ፋይዳ አላቸው? ኮሪደሩ ላይ የምንመለከታቸው መብራቶች እነዚህ የተዋቡ መብራቶች ከብርሃን ባሻገር ፋይዳቸው እንዴት ይገለጻል? እንግዲህ ከተማችንን አንዱ የቀየረ ስራችን አድርገን የምንወስደው የመንገድ መብራት ስራችን ነው። ከዚህ የኮሪደር ልማት ትሩፋታችን ውስጥ አንዱ እንግዲህ ይሄ መብራት አንዱ የከተማችንን ውበት የገለጠ ነው፣ ግን ደግሞ ፋንክሽን ደረጃ የምናይበት ጊዜ ደግሞ ከዛም የተሻገረ ሚና ያለው መሰረተ ልማት ነው። ከዚህ አንጻር እንግዲህ ዋነኛውና የመጀመሪያ አድርገን የምንወስደው ከተማችን አዲስ አበባችንን ስማርት ከተማ እናደርጋታለን በምንልበት ጊዜ ለዛ የሚያስፈልጋትን ኮምፖነንትስ ማሟላት ነው የሚሆነው። ከዚህ አንጻር አንደኛውና ዋነኛው የሚሆነው በመረጃ ላይ የተመሰረተ የከተማ አስተዳደር ስርዓት መገንባት ነው። ከዛም አንጻር እንግዲህ እነዚህ የገነባናቸው መሰረተ ልማቶች በዋነኛነት ያንን ሰፖርት የሚያደርጉ እንዲሆኑ ማድረግ ያስፈልጋል። ሰው ዘመናዊ መሰረተ ልማቶች ናቸው። እነዚህ መሰረተ ልማቶች ወደፊት ኢንቴሊጀንት ትራንስፖርት ሲስተም መዘርጋት ብንፈልግ ያንን ኮምፖነንት የያዙ ናቸው። ካሜራ መትከል ብንፈልግ ካሜራን ሰፖርት የሚያደርጉ ናቸው። ከዛም ባለፈ ደግሞ የተለያዩ ዴታዎችን መልቀም ብንፈልግ በተለይ የትራፊክ ፍሰትን የወንጀል እንቅስቃሴን አጠቃላይ ከተማ ውስጥ የምንፈልገውን መረጃ መልቀም የሚያስችል ኮምፖነንቶች ያሉት መሰረተ ልማት ነው። ለቀጣይ የትራፊክ ንቅናቄን፣ የሰዎችን እንቅስቃሴ፣ የተሽከርካሪዎችን እንቅስቃሴ መረጃ መሰረት አድርገን ከተማችንን ስማርት ከተማ አድርገን ለመገንባት የምናስበውን ስራ የሚያሳካልን አንዱ ግብ አድርገን ነው የምንወስደው። ከእነዚህ የመንገድ መሰረተ ልማቶች ጋር ታይዞ የተገነቡ መብራቶች ከመሆናቸው ጋር ታይዞ ሰዎች በእግርም በሚንቀሳቀሱበት ጊዜ በተሽከርካሪም በሚንቀሳቀሱበት ጊዜ ደህንነታቸው ተጠብቆ መንቀሳቀስ የሚችሉበትም ምቹ ሁኔታ ይፈጥራል። ከዚህ አንጻር እንግዲህ ተሽከርካሪዎች በቀላሉ እይታቸው ሳይጋረድ ማሽከርከር እንዲችሉ፣ ሰዎችም ደግሞ ከተሽከርካሪ አደጋ ተጋላጭነታቸውን መቀነስ የሚያስችል እይታ ያለበት እንዲሆን ነው የሚያስችለው። ከዛም ባለፈ እንግዲህ ብርሃን በሞላበት ቦታ የሚንቀሳቀሱ ሰዎች መር ደህንነት ይሰማቸዋል። ያም በመሆኑ ምክንያት ሰዎች በነፃነት የፈለጉት ሰዓት መንቀሳቀስ እንዲችሉ ተሽከርካሪዎች የደህንነት ስጋት ሳይኖርባቸው በነጻነት እና በፍጥነት መንቀሳቀስ የሚችሉበትን ምቹ ሁኔታ የሚፈጥር የመንገድ መብራት መሰረተ ልማት አድርገን ነው የምንወስደው። እንደዚህ አይነት የመንገድ ዳር መብራቶች ደግሞ የከተማይቱን ተወዳዳሪነት ከማሳደግ አንጻር የከተሜነትን ደግሞ ጸጋ፣ ከሌሎች ከተሞች ጋር ተወዳዳሪነትን ከፍ ከማድረግ አንጻር ሚናው እንዴት ይገለጻል? እንግዲህ አንድ ከተማ በዓለም አቀፍ ደረጃ ተወዳዳሪ ነው፣ ስማርት ነው ልንል የምንችለው ያንን ሰፖርት የሚያደርግ መሰረተ ልማት ሲኖር ነው። ከዚህ አንጻር አንዱ ከተሞች ከከተሞች ጋር በሚወዳደሩበት ጊዜ አንዱ ኢንቨስትመንት ፍሰት ነው፣ ሁለተኛው ደግሞ የቱሪዝም ፍሰት ነው። ከዚህ አንጻር የቱሪዝም ፍሰትን እንኳን ብናይም አንድ ከተማ አንድ ቱሪስት ለመምጣት ወይም ደግሞ በዛ ከተማ ውስጥ ለመንቀሳቀስ ቴምትድ ደህንነት ወይም ሰይፍ ሴፍ የመሆን ስሜት ሲሰማ ነው። ከዛም ባሻገር እንግዲህ አንዱ ስማርት ኢንቫይሮንመንት ኮምፖነንት ነው። ስማርት ኢንቫይሮንመንት የምንልበት ጊዜ ኃይል ቆጣቢ የሆኑ መሰረተ ልማቶች እንዲሆኑ ማድረግ ያስፈልጋል። እንግዲህ አስቀድሞ የነበሩን የመንገድ መሰረተ ልማቶች የምናይበት ጊዜ አብዛኞቹ ከፍተኛ ኃይል ኮንሰምሽን ያላቸው ናቸው። እነዚህ ግን የገነባናቸው ናቸው። የመንገድ መሰረተ ልማት መብራቶች ግን ዝቅተኛ የሆነ ኢነርጂ ኮንሰምሽን ያላቸው ከመሆናቸው ጋር ተያይዞ አንዱ የካርበን ልቀትን ይቀንሳል። በሁለተኛ ደግሞ እነዚህ መሰረተ ልማቶችን ኦፕሬት ለማድረግ ረን ለማድረግ የሚወጣው ወጪ በጣም ዝቅተኛ የሚያደርግ ከመሆኑ ጋር ተያይዞ ያንን ስማርት ኢንቫይሮንመንት የምንለውን ለመገንባት ምቹ ሁኔታ የፈጠሩ መሰረተ ልማቶች ናቸው። ከዚህ አንጻር እንግዲህ የዚህ ልማት ተጠቃሚ ማህበረሰቡን ነው እና እነዚህን ነገሮች ደግሞ የመጠበቅም ኃላፊነት ይጠበቃል እና ከሁሉም ምን ይጠበቃል? ከዚህ አንጻር እንግዲህ እነዚህ መሰረተ ልማቶች በአብዛኛው በህገወጥ ስራ በሚሰሩ ሰዎች አማካኝነት እነዚህ መሰረተ ልማቶች ላይ ጉዳት ይደርሳል። ኬብሎቹ ይሰረቃሉ፣ በትራፊክ አደጋ ይገጫሉ፣ የተለያየ ጉዳትና አደጋ ይደርስባቸዋል። እነዚህ እንዳይሆኑ የመጠበቅ ኃላፊነት የህዝቡ ኃላፊነት ነው።